የቲምነት የተሰኘው የኡስታዝ ኑሩ ቱርኪ መጽሐፍ በትላንትና ሁለት ምሽት በሳውዲ አረቢያ በድምቀት መመረቁ ታወቀ። የቲምነት የማህበረሰቡ ችግሮችና መፍትሄዎቻቸው በሚል አርዕስት በኡስታዝ ኑሩ ቱርኪ የተጻፈው ይኸው መጽሐፍ በውስጡ በአምስት ምዕራፎች የተካተቱ በየቲምነት ዙሪያና በማህበራዊ ችግሮች ዙሪያ ያተኮሩ ጠቃሚ ሀሳቦችን አካቶ ይዟል። በአንሷር ላይ የቲሞች ጀማአና በአባቦራ የቲሞች መርጃ ማህበር አሳታሚነት በሳውዲ አረቢያ ሪያድና ጅዳ ከተሞች ላይ በተመረቀው በዚሁ የመጽሐፍ የምረቃ ፕሮግራም ላይም የተለያዩ ታላላቅ አሊሞች እና ዱዓቶች ተገኝተው ለፕሮግራሙ ድምቀት ሰጥተውታል። ስም ላይ ረህማን ራሒም፣ ሰላም አሌይኩም ወራሕመቱ ላሂ ወበረካቱ። ወንድሜ መሀጅሩ ባረከላ ፊክ የኡስታዝ ኑሮ ቱርኪ መጽሐፍ ምረቃ ዝግጅት ሪያድ መሆነ ጅዳ የተሳካ ነበር ማለት ይቻላል። በመጀመሪያ የጅዳው ዝግጅት የነበረውን ድባብ ስንቃኝ ጥሪ የተደረገላቸው እንግዶች በሙሉ ተገኝተዋል። ዶክተር አብዱልጀሊል ሸክ እድሪስ ደጋን ሻሃኮት ሲገኙ እንደዚሁም ሌሎችም ዱአቶች በዝግጅቱ ታድመዋል። ከወንዶችም ከሚጠበቀው በላይ ተገኝተው እንደዚሁም በሴቶች በኩል የኡስታዝ ኑሮ ቱርኪ እህት ትገኝ እንደዚሁም የኡስታዝ ኑሩ ቱርኪ ወንድም በመገኘት ለዝግጅቱ ልዩ ድምቀት ሰጥተውታል ለዝግጅቱ ልዩ ድምቀት ሰጥተውታል። ኡስታዝ ኑሩ ቱርኪ በስልክ በመግባት በዝግጅቱ ተካፋይነቱን አሳይተዋል። በአባቦራና በአንሷር የቲሞች ስም እየተዘጋጀ በየቲሞች አባትነቱ ለማህበረሰቡ ባበረከተው መጽሐፍና የቲሞችን በመርዳት ለሙስሊሙ ማህበረሰብ አርአያነቱን በማስመልከት የክብር ስጦታ ተበርክቶለታል። ወደ ሪያድ ዝግጅት ስንመጣ የወንዶች ትንሽ ዘግየት ብሎ ከምሽቱ በኢትዮጵያ አቆጣጠር አራት ሰዓት በኋላ ቢጀምርም በሴት እህቶቻችን በኩል ከእሻ ሰላት ጀምሮ በየቲሞች ዙሪያ ሰፋ ያለ ግንዛቤ አስጨባጭ መልእክት፣ ጭውውት፣ ግጥሞችና አዝናኝ መልእክቶችን ያዘለ ልዩ ፕሮግራም ተካሂዷል። የወንዶች ፕሮግራም በቁርአን እንደተከፈተ አንሳር የቲሞች የሠሩትን ስራዎቻቸው በቪዲዮ የተቀረጸ ለተጋባዥ እንግዶች በስክሪን ቀርቧል። በመቀጠል ታላቁ አሊም ሼህ ሰይድ አህመድ ሙስጠፋ ሐፊዘሁላ የቲሞችን መንከባከብ የሁሉም ሙስሊም ግዴታ በመሆኑ ሁሉም ነክቶ ሊሰራ ይገባል የሚል አደራቸውን አስተላልፈዋል። ሼህ ጃቢር በኦሮምኛ በየቲሞች ዙሪያ ሰፋ ያለ ማብራሪያ ሰጥተዋል። ተወዳጁ ዳኢ ኡስታዝ አብዱልመጂድ ሁሴን ምንጊዜም ከአንሳሮች ጎን በመሆን ሁሌም የቲሞችን ለመርዳት ቃል ኪዳን የገባበት መልእክቱን አስተላልፏል። እንደዚሁም ኡስታዝ መሐመድ ሙስጠፋ በአብዛኛው ሙስሊም ማህበረሰብ ውስጥ ለኩፍር ሰለባ የሆኑት የቲሞች በመሆናቸው ችግራቸውን እንደ ራሳችን ችግር በማየት ልንታደጋቸው እንደሚገባ መልእክቱን አስተላልፏል። ዓሊሞችና ዱዓቶች ባስተላለፉት መልእክት የኡስታዝ ኑሮ ቱርኪን ስራዎች በመዘከር ይህንን በፍርግርጉ በስተጀርባ እስር ቤት ሳይበግረው ለኡማው ያበረከተው የቲምነት የሚለው መጽሐፍ ሁሉም ገዝቶ በማንበብ የቲሞችን በመርዳት የኡስታዝ ኑሮ ቱርኪን አርአያነት እንድንከተል አስገንዝበውናል። ባጭሩ የሪያድ ዝግጅት በደመቀና በአማራ ሁኔታ ተጠናቋል። ይኸው የምረቃ ፕሮግራም በአላህ ስብሓን ወተዓላ ቅዱስ ቃል በቁርአን ተከፍቶ ተጀምሯል። በዕለቱ የነበረው ከባድ የሆነ ብርድና ቅዝቃዜን ተቋቁመው በፕሮግራሙ ላይ የተገኙት ታላቁ አሊምን ሼክ ሰይድ አህመድ ሙስጠፋን ጨምሮ ሌሎችም አሊሞችና ዱዓቶች ለመጽሐፉ ጸሐፊ ለኡስታዝ ኑሩ ቱርኪ ያላቸውን አክብሮትና አድናቆት ገልጸው ለኡማው ባበረከተው መልካም ተግባርም አላህ ስብሓን ወተዓላ ምንዳውን ያበዛለት ዘንድ ዱዓ ያደረጉ ሲሆን ለፕሮግራሙ ታዳሚዎችን በየቲምነት ዙሪያ የግንዛቤ ማስጨበጫ ምክር በመለገስ ሕዝበ ሙስሊሙ የቲምነትን ለመንከባከብ በትጋት መንቀሳቀስ እንደሚገባውም ያቸውን አስተላልፈዋል። እና አላህ ስብሃነሁ ወተዓላ የእናንተ ልጆች በሌሎቹ የደረሰ በእናንተ ልጆች ቢደርስ አስባችሁ ማድረግ የሚገባችሁን ነገር አድርጉ የሚለው ለዚህ ነው ማለት ነው። ስለዚህ ወንድማችን ኑሩ ቱርኩ አላህ ስብሃነ ወተዓላ ይጠብቀው፣ ለወደፊትም የኸይር ዛፊ አድርገውና ይህንን ትልቅ ዕለሞች ትልልቅ ዕለሞች ና አዛውንቶች እንኳን ሊሸከሙት የማይችሉትን ከባድ ኃላፊነት በራሱ ተናሳሽነት ጀምሮ በዚህ ነገር ላይ ጥሩ ፈርቀዶ እያለ ሁሉ ዚ ኒዕመት ማህዱል እንደሚባለው ይችም እድል ሆነችና እሱንም ማሳጣት አለብን የሚሉ አውሬዎች መጥተው ደግሞ እሱን አንከ ወደ እስር ቤቱ መወረወር፣ አሁን ደግሞ አላህ ፈቃዱ ሲሆን ይኸው እንዲወጣ ተደርጓል። ይሄ እንግዲህ ፋና ወጊ ነው፣ መሪ ነው። አላህ ሱብሐነሁ ወተዓላ ለሁሉ ሰው የራሱ የሆነ ተሰጦ ይሰጠዋል። በዚሁ ፕሮግራም ላይ በሳውዲ አረቢያ ሪያድ እና ጅዳ የሚገኙ ኢትዮጵያውያን ሙስሊሞች የተገኙበት ሲሆን ለውስታዝ ኑሩ ቱርኪ ያላቸውን አክብሮት ገልጸዋል። አድማጮቻችን ይህንን ፕሮግራም አስመልክቶ ኢንሻአላህ በነገው ዕለት ምሽት በሰፊውና በልዩ መሰናዱ እንደምንመለስበት ለማስታወስ እንወዳለን። በእስር ቤት የሚገኙ ታሳሪዎች በእስር ቤት ውስጥ የተፈጸመባቸውን ዘግናኝ ግፍና በደል ለፍርድ ቤቱ አቤቱታ በማሰማታቸውና በመናገራቸው ከፍተኛ ቅጣት እንደተፈጸመባቸው ታወቀም ነጹዋን ታሳሪዎቹ በትላንትና ሁለት ፍርድ ቤት ቀርበው ወደ እስር ቤት ሲመለሱም በእስር ቤቱ ኃላፊዎችና በደህንነቶች ቅጣት ሲፈጸምባቸው ማደሩ ነው የታወቀው። ህወሀት መራሹ ቡድን ሆን ብሎ ያቃጠለውን የቂሊንጦ እስር ቤት በታሳሪዎች ላይ በማሳበብ ሰላሳ ስምንት ያክል ታሳሪዎችን በሀሰተኛ ወንጀል ክስ በመመስረት ፍርድ ቤት ማቅረቡ የሚታወስ ሲሆን እነዚህኑ ሰላሳ ስምንት ያክል እስረኞችም ከግንቦት 7 እና አልሸባብ እንዲሁም ኦነግ ጋር ትገናኛላችሁ በሚል አስገራሚ ክስ ከመክሰሱን ባሻገር ታሳሪዎቹን በከፍተኛ ሁኔታ በማሰቃየት በመደብደብና በማንገላታት ጥፋታችሁን እመኑ በሚል ቃላቸውን እንደተቀበላቸው ይታወቃል። በትላንትና ሁለት ፍርድ ቤት የቀረቡት እነዚሁ ሰላሳ ስምንት ታሳሪዎች ለፍርድ ቤቱ ባቀረቡት አቤቱታ ባልፈጸሙት ወንጀል በግድና በድብደባ አምነው እንዲፈርሙና ቃላቸውን እንዲሰጡ መደረጋቸውን በከፍተኛ ምሬትና ብሶት አቤቱታቸውን ለፍርድ ቤቱ ማቅረባቸው ታውቆ ቀደም ሲልም ስ የሰጡት ቃል በግዳጅና በድብደባ ብዛት ያመኑት በመሆኑ ፍርድ ቤቱ ውድቅ ያደርገው ዘንድ ጠይቀዋል። መንደሰሩ ዛሬ ከቤተሰብ ጋር ትገናኝ የሚባላሉ ትናንትና ፈርቅ ፍርድ ቤት ቀርቦ የደረሰባቸውን ነገር ሲያስረዱ ነበር ለፍርድ ቤቱ። ያም ሆኖ ፍርድ ቤቱ ራሱ አልሰማችም ነበር ሲላችሁ የነበረው አልሰማችም

ማዘኛ ነበር። ያም ሆኖ በኛ ሊሰማቸው አልቻለም። ግን የት ነው የምንሄደው? የህይወት ዋስትና የለምም፣ እኛ እዛ ጋር ስለመኖራችን ዋስትና የለምም እያሉ ነበረ ሲለምኑ የነበሩት ያው ዛሬ ባሉት መሰረት ሄድ እሚገጥመና የምንሆነውን ነገር አናውቅም እያሉ ነበረ። ፍርድ ቤት ሲለምኑት ነበሩ። አድምጠን የምንለውን ልንል የፈለግነውን ነገር ተረዳን። ስማን የህይወት ወርተ ላይ ነገር እንደመከራከራችን የኛ ህይወት መቆየትማ የኛ የህይወት ህይወት መቆየት መቆየት አለብን። ስለዚህ አሁን እኛ የህይወት ዋስትና የለንም፣ ነው እኛ ከስለ ክርክሩ መነጋገር የምንችለው እኛ ስንኖር ነው። እኛ የመኖር ነገራችን ጥያቄ ውስጥ ነው ያለው ሲሉ ነበረ። አሁን ተመልሰንም ይገጥመን ነገርን አናውቅም ሲሉ ነበረ። ያው ባሉት መሰረት አሁንም የሉም ቤተሰብ ይለኝ ደግሞ

አናውቅም። በጨለማ ቤት ውስጥ ተዘግቶባቸው እንዲውሉ ከማድረግ ጀምሮ እጃቸው በሰንሰለት ታስሮ ጣራ ላይ ተንጠልጥለውና ብልታቸው ላይ ክብደት ያለው ነገር በማንጠልጠል ከፍተኛ ስቃይ እንደሚፈጽምባቸው እንዲሁም በኤሌክትሪክ እስከ ማቃጠል እና መደብደብ የደረሰ ግፍ ተፈጽሞብናል ያሉት ታሳሪዎቹ ፍርድ ቤቱ ለአቤቱታቸው ምላሽ እንዲሰጣቸው እየጠየቁ ሲሆን ፍርድ ቤቱን በበኩሉም ይህንኑ አቤቱታችሁን በጠበቆቻችሁ በኩል በጽሑፍ አቅርቦ የሚል ምላሽ እንደ ሰጣቸውም ተጨምሮ ታውቋል። ይህ በእንዲህ እንዳለም በትላንትና ዕለት ይኸው የታሳሪዎች በደልና ግፍ በፍርድ ቤት መጋለጡን ተከትሎ የእስር ቤቱ ኃላፊዎች እዚያው ፍርድ ቤት ውስጥም ጭምር በታሳሪዎቹ ላይ ዛቻና ማስፈራሪያ የሰነዘሩ ሲሆን እስረኞቹ ከፍርድ ቤት ተመልሰው ገና ወደ እስር ቤት እንደዘለቁም ከፍተኛ ማዋከብ ከተፈጸመባቸው በኋላ ሌሊቱንም ብርቱ ቅጣት ሲፈጸምባቸው ማደሩም ተጨምሮ ታውቋል። ለፍርድ ቤት ብሶታቸውን የደረሰባቸውን ችግር ለፍርድ ቤት በማስረዳታቸው እንዲህ ዓይነት በደል ቢያንስ እንኳን አንድ ሰፋታ እንኳን ሳይሰጣቸው እንደመጡ እንዳልገቡ ነው እየተነገረ ያለው። እና በጣም የሚያሳዝን ሁኔታ ነው እየተሰማ ያለው። ወዴ ታሪክ እንደሚባል አናውቅም። እነዚህ ሰዎች ከህሊና ህሊና ከህግ ህግ የማይገዛቸው ሰዎች ናቸው። ለአንድና ፍርድ ቤት ላይ ሆኖ ሲያስረዱ የነበረው የደረሰባቸው ነገር ትልቅ እንግልት እንኳን

በጣም ያሳዝነኝ፣ አሁን ጉድ ነው። እንደው ምን ማለት ነው? እንደው ምን ማለት ነው? የተበደለ ሰው ፍርድ ቢቀርቡ ቢያንስ አቤት ሰውን አያገድም። በዚህ ልጆች ሦስት ወር ሙሉ ጨለማ ቤት ታስረው እንደፈለጉ ሲያደርጓቸው የነበረውን ነገር ዛሬ ቀርቦ ፍርድ መናገር

በደልም ለፍርድ ቤት ባስረዱበት ዛሬ ቀን ሰባት ነባል። አረ ምን አይነት ጉድ ነው? አረ ወዲህ አቤት የሚባለው እነዚሁ ታሳሪዎች በዛሬው ዕለት ከቤተሰቦቻቸው ጋር መገናኘት እንዳይችሉ ተከልክለው የዋሉ ሲሆን የእስር ቤቱ ኃላፊዎችም እናንተ ፍርድ ቤት ብትናገሩና ብታጋልጡን ምን ታመጣላችሁ? እኛ እኮ እንደፈለግን እናደርጋችኋለን፣ ማንም ጠያቂ የለንም በሚል ከፍተኛ ዛቻና ማስፈራሪያ ከመፈጸም አልፈውም፣ ወደ ማደሪያ ክፍላቸው ውስጥ ሳያስገቧቸው ውጪ ላይ በማሳደርም ከፍተኛ ቅጣት እንደፈጸሙባቸው ለእስር ቤቱ የፖሊስ አባላት ቅርበት ያላቸው ምንጮቻችን በላኩት መረጃ ጨምረው አመላክተዋል። አድማጮቻችን በእኔ በኩል ያስኳቸው አክባሮች እነዚህ ነበሩ። ቀሪ የሀገር ውስጥና የውጭ አክባሮችን ደግሞ ባልደረባችን አቡ ፊርዶስ ያስደምጣችኋል። አብራችሁን ቆዩም። ሰላሙ አሌይኩም ወረህመቱላሂ ወበረካቱ። የተወደዳችሁ የቢቢኤን ድምተኞቻችን የእለቱን ዜናዎች ይዤላችሁ ቀርብ ያለው ከዜናው ጋራ አብፍርዶስ ነኝ። በአዋጁ ሰበብ አሁንም ሰዎች እየታሰሩ እንደሚገኙ ተገለጸ። እየተተገበረ የሚገኘው የአስቸኳይ ጊዜ አዋጅ ለዜጎች እስር ምክንያት ሆኖ እንደሚገኝ ተገልጿል። ይህን ያለው ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ሲሆን የድርጅቱ የኢትዮጵያና የኤርትራ ተመራማሪ ፌሊክስ ሆን አዋጁ ለሰብአዊ መብት ጥሰቶች አስተዋጽኦ እያደረገ እንደሚገኝ ገልጸዋል። የኢትዮጵያ መንግስት በአስቸኳይ አዋጁ ሰበብ ያሰራቸውን የተለያዩ የተወሰኑ ሰዎች መፍታቱን ተከትሎ አስተያየታቸውን የሰጡት ፌሊክስ ሆን የታሰሩት ሰዎች መፈታታቸው መልካም ቢሆንም አዋጁ እንዲወጣ ምክንያት የሆኑ ህዝባዊ ጥያቄዎች ግን ምላሽ አላገኙም ብለዋል። በቁጥጥር ስር የነበሩ ሰዎች ያለምንም ክስ በወህኒ ቤት መቆየታቸውን ያስታወቀው ሂውማን ራይትስ ዋች ከዚህ በኋላ የአስቸኳይ ጊዜ አዋጁ ተነስቶ ዜጎች ያነሱ ጥያቄ ምላሽ እንዲሰጠው ድርጅቱ ጠይቋል። የኢትዮጵያ መንግስት ያሰራቸው ሰዎች ከጅምሩም ቢሆን መታሰር እንዳልነበረባቸው የገለጸው ሂማን ራይትስ ዎች የሰብአዊ መብት ጥሰት የተፈጸመባቸው ሰዎች ማነጋገሩን አስታውቋል። በኢትዮጵያ መንግስት ጥቃት የተፈጸመባቸው የተለያዩ ነዋሪዎችን ማነጋገር እንደተቻለ የሚናገረው ሂማን ራይትስ ዎች አቶ በቀለ ገርባ ዶክተር መረራ ጉዲና እንዲሁም ሌሎች በፖለቲካ አቋማቸው ምክንያት የታሰሩ ሰዎች የመንግስት ጥቃት ሰለባ መሆናቸውን ድርጅቱ ተናግሯል። የኢትዮጵያ መንግስት እየወሰደ ያለውን የኃይል እርምጃ ህዝብ ለሚያነሳቸው ጥያቄዎች መፍትሄ ከማምጣት ይልቅ የመፍትሄ አማራጮችን ሁሉ የዘጋ መሆኑን የሰብአዊ መብት ተሟጋጅ ድርጅቱ ገልጿል። በኦሮሚያ ክልል ግድያ እየተፈጸመ ነው ተባለ። እንደ መረጃዎች ገለጻ ከሆነ በሐረሪ ክልል በትናንትና ዕለት አንድ ሰው የተገደለ ሲሆን የግድያው ምክንያት በውል አለመታወቁ ተነግሯል። በሐረሪ ክልል ፖሊስ አባላት ግድያ የተፈጸመበት ሰው አብዲ በከር አሊ እንደሚባል የጠቆሙት መረጃዎች ግድያው የተፈጸመውም በክልሉ ፖሊስ መስሪያ ቤት አካባቢ መሆኑን መረጃዎቹ አክለው ገልጸዋል። ይህን ይህ በእንዲህ እንዳለ ከትናንት በስቲያ በኦሮሚያ አምቦ ከተማ ዳግም የተቀሰቀሰውን ህዝባዊ ተቃውሞ ተከትሎ በስፍራው ውጥረት መንገሱ ምንጮች ገልጸዋል። ከአምቦ ሁለተኛ ደረጃ ትምህርት ቤት የተነሳውን ይኸው ህዝባዊ ተቃውሞ ተከትሎ ዛሬም ተማሪዎች እየታሰሩ ይገኛሉ ተብሏል። ተቃውሞ በተነሳበት ዕለት የታሰሩ ተማሪዎችም እስካሁን ድረስ አለመፈታታቸው መፈታታቸው ታውቋል። በትናንትና ውለትም የአምቦ ሁለተኛ ደረጃ ትምህርት ቤት ተዘግቶ መዋሉን እማኞች ተናግረዋል። ረቡዕ ዕለት የተነሳውን የተማሪ ተቃውሞ ተከትሎ ትምህርት ቤቱ ዛሬም ድረስ በፖሊስና በአጋዚ ወታደሮች መከበቡን ለማወቅ ተችሏል። ልጆቻቸው የታሰሩባቸው የተማሪ ወላጆች ልጆቻቸውን ፍለጋ ወደ ተለያዩ እስር ቤቶች ቢሄዱም ስለታሰሩ ልጆቻቸው መረጃ ማግኘት አለመቻላቸው ተነግረዋል። ከአምቦ ሁለተኛ ደረጃ ትምህርት ቤት በተጨማሪም ሌሎች የሁለተኛና የመሰናዶ ትምህርት ቤቶች በአጋዚ ወታደሮች እየተጠቁ ይገኛሉ ሲሉ እማኞች ገልጸዋል።

በአማራ ክልል በሚገኘው ደብረ ብርሃን ዩኒቨርሲቲ የእሳት አደጋ መድረሱ ተነግሯል። በትናንትናው እለት ከቀኑ አስራ አንድ ከሰላሳ አካባቢ በዩኒቨርሲቲ ግቢ የተነሳው የእሳት ቃጠሎ በጠቅላላው ምን ያህል ጉዳት እንዳደረሰ ለጊዜው የታወቀ ነገር ባይኖርም የትናንትናውን አደጋ በተመለከተ ዛሬ የወጡ መረጃዎች ደግሞ በግቢው ውስጥ የሚገኙ አስራ አምስት ሱቆች በሙሉ ሙሉ በሙሉ መቃጠላቸውን አመላክተዋል። እንደዚሁም የእሳት ቃጠሎ ሊነሳ የቻለው በምን ምክንያት እንደሆነ እስካሁን የተገለጸ ነገር አለመኖሩን ስለ ጉዳዩ ከተናገሩ ምንጮች ለመረዳት ተችሏል። የእሳት ቃጠሎ ከተነሳ በኋላ አካባቢው እና ዩኒቨርሲቲው በስፍራው ከተሰማሩ አጋዚ ወታደሮች መከበቡን የሚገልጹት የአይን እማኞች የእሳት አደጋ ሰራተኞች ዘግይተው መድረሳቸው እማኞቹ አክለው ገልጸዋል። የእሳት ቃጠሎ ከተነሳ በኋላ ተማሪዎች ከዶርማቸው ወጥቶ ሲጫጫሁ እንደነበር ከዩኒቨርሲቲ አካባቢ የተገኘው መረጃ አመላክተዋል። የደብረ ብርሃን ከተማ አስተዳደር ፖሊስ ጽፈት ቤት አደጋ በብረታብረትና ብየዳ ስራ ላይ በነበረ ግለሰብ አማካኝነት መከሰቱን ቢገልጽም አስተያየት ሰጪዎች ግን ፖሊስ ለአደጋው የሰጠው ምክንያት አሳማኝ እንዳልሆነ ተናግረዋል። እስር ቤትን ከነ እስረኞች በማቃጠል ልምድ ያለው ስርዓቱ በተደጋጋሚ በደብረ ብርሃን ዩኒቨርሲቲ ላይ ከሚደርሰው የእሳት ቃጠሎ ጀርባ እጁ ሳይኖርበት እንደማይቀር ታዛቢዎች ይጠረጥራሉ። በአማራ ክልል ተነስቶ የነበረውን ህዝባዊ እምቢተኝነት ተከትሎ ደብረ ብርሃን ዩኒቨርሲቲ ለህዝባዊ ተቃውሞ የራሱን አስተዋጽኦ ሲያደርግ እንደነበር ይታወቃል። ለሶሪያ ጦርነት መቋጫ ለማግኘት ሀገራት ቀጠሮ ያዙ። በሶሪያ እየተካሄደ ላለው የእርስ በርስ ጦርነት መቋጫ ለማግኘት ሀገራት ቀጠሮ መያዛቸው ተነግሯል። ቱርክ፣ ኢራን፣ ሩሲያ እና ሶሪያን በካዛኪስታን የሚያገናኘው ይኸው የምትክ ክር መድረክ ለሶሪያ ሰላም የራሱ ሚና ሊጫወት እንደሚችል ተገልጿል። ትናንትና ለጋዜጠኞች መግለጫ የሰጡት የሩሲያው ፕሬዝዳንት ቭላድሚር ፑቲን ለሶሪያ ቀጣዩ እርምጃ በብሔራዊ ደረጃ የተኩስ አቁም ስምምነት ማድረግ ይሆናል ብለዋል። በካዛክስታን ከተማ በአስታና ይካሄዳል ተብሎ ቀጠሮ የተያዘለት ይኸው የሰላም ውይይት በመጩ የፈረንጆች አዲስ አመት ማለትም በጃንዋሪ ወር እንደሚካሄድ ለማወቅ ተችሏል። ስድስት አመትን ያስቆጠረው የሶሪያ እርስ በርስ ጦርነት እስካሁን ድረስ መፍትሔ ሳይበጅለት መቆየቱ ሀገሪቱን ዋጋ እንዳስከፈላት ይታወቃል። ለሀገሪቱ ሰላም ለማምጣት የተለያዩ ዊቶች ሲካሄዱ ቢቆዩም እስካሁን ድረስ ግን ሶሪያን የታደገ መፍትሔ አልተገኘም።